ጥያቄ በጠየቁት የሚቀየሙኝ አይመስለኝም። አንድ ሙስሊም እንዳጥፍ የሚቆጠርበት ሁኔታ ለምንድን ነው የተፈጠረው ኢትዮጵያ ውስጥ? የዓለም ዜናን የኢትዮጵያ ቴሌቪዥን ይዘገቡ። ጀግንነት ማለት ይሄ ነው። በባሌ ዞን ላይ ሚጫ ከተማ ላይ ነው። ረሱልን ዓለይሂ ሰላቱ ወሰላም ተሳድቦ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። ሆነ ዘማሪ ነኝ ነቢይ ነኝ የሚል የችሎት ውሎ። ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ? ለምገባበት ሹመትም አይኖራችሁ፣ እውቀትም አይኖራችሁ፣ ጤናም አይኖራችሁ፣ ሀብትም ማይኖራችሁ፣ ማርያም ስላለች ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃልና ሰላም ጤና ይስጥልኝ ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች፣ እንደምቃችሁ ልኝ። በአዲስ ቪዲዮ ወንድማችን እፎይ ጉዳይ ተመልሻለሁ። ዛሬ የምንመለከት እንግዲህ ኡስታዝ አሕመዲን ጀባል የጠየቀው አንድ ጥያቄ አለ እና ለዚህ ጥያቄ የመለሰው መልስ ዛሬ የምንመለከት ነው የሚሆነው። እንዲሁም ደግሞ በወንድማችን እፎይ ጉዳይ ወደ ፍርድ ቤት ቢገባ ምን ይመስላል የሚለው ነገር አንድ ቪዲዮ ወጥቷል። እሱን የምንመለከት ይሆናል። ሁላችሁ በቪዲዮ ላይክ ማድረጋችሁን እንዳትረሱ። ስብስክራይብ ምንድን ነው የማታርጉት? ለምንድን ነው የማታርጉት? ወደ ወንድማችን እፎ ጉዳይ ኬሚያችን ፊት ግን ትላንት ያሳዩቸው አንድ ቪዲዮ አለ። መጽሐፍ ቅዱስን ቀዶ አቃጥሎ በጫማው ረቅጦ ሽንቴቱ አስቀምጦ ሽንቴ የሸነበት የነበረ አንድ ሙስሊም ወገናችን አለእና ይሄ ነገር እንግዲህ ብዙዎች የተቃውሙ የሚገኙት እሱን ነገር አይተን እንመለስ። ይሄ ከላይ የተመለከታችሁት ግለሰብ የሙባረክ ተሰማ ወንድም ነው። በቲክቶክ የምታውቁት ማለት ነው። መጽሐፍ ቅዱስን በዚህ ልክ ሽንቱን ሲሸናበትና ሽንት ቤት ሲጥለው እንደዚሁም ሲያቃጥለው ትመለከቱታላችሁ። በተቃራኒ ደግሞ የኛ ኦርቶዶክሳውያን የእፎይ ፎቶን ስለያዙ በስልካቸው ስለተገኘ ብቻ በአጋሮ ከተማ ብዙ ወጣቶች ብዙ ዲያቆናት ታስረው ይገኛሉ። ይሄ የአስተዳደር ድክመት የሚያሳይ ነው። የታላችሁ ከሙስሊሞች ጎን ነን ስትሉ የነበራችሁ እፎይ ቁራን ላይ የተገኘውን ስላነበበ ብቻ እንደተሳደበ አድርጋችሁ ጠብ ስትጭሩ የነበራችሁ ኦርቶዶክሳውያን እኛ ከሙስሊሞች ጎንነን ስትሉ የነበራችሁ ዛሬ የታላችሁ? መጽሐፍ ቅዱሳችሁ ሲቃጠል መጽሐፍ ቅዱስ የኦርቶዶክስ ብቻ አይደለም፣ ፕሮቴስታንቶች የታላችሁ? እናንተ የምታምኑበት ነው። ይህ መጽሐፍ ቅዱስ እንደዚህ የሚደረገው ሲኖዶስ የታለ? እስከ መቼ ነው ዝምታው? የሃይማኖት ጉባኤስ ያኔ ለመግለጫ የተሯሯጠው የሃይማኖት ጉባኤ ዛሬ የታለ? ያኔ ከኦርቶዶክስ ጋር ተከባብረን የምንኖር ሳለን ስትሉ የነበሩ ኡስታዞች ዛሬ የታላችሁ? መጽሐፍ ቅዱስ በዚህ ልክ ሲዋረድ የኛ ኦርቶዶክሳውያን ምንም ባላደረጉበት እንግልት መከራ መታሰር የበዛበት ዝምታችን ፍራቻ የሚመስላችሁ ብዙ ግለሰቦች አላቸው። ይህ ነገር መቀጠል የሌለበት ጉዳይ ነው። በዚህ ጉዳይ የሃይማኖት ጉባኤ መግለጫ እንጠብቃለን። ቶሎ ቅዱስ ሲኖዶስ እርምጃ እንዲሆን እንፈልጋለን። በተለይ ደግሞ የአገረው ከተማ አስተዳደር ምንም ሳያደርጉ የታሰሩ ወጣቶች፣ በተለያዩ የኦሮሚያ ክልሎች ብዙ ኦርቶዶክሳውያን የእፎይ የፎቶ ስልካቸው ላይ ስለተገኘ ብቻ ታስረዋል። እነሱም እንዲፈቱን እንፈልጋለን። ቅዱስ ሲኖዶስም ይህን ነገር ግምት ውስጥ በማስገባት አቋሙንና እርምጃ እንዲወስድ የልጅነት ጥያቄያችንን እናቀርባለን። ላም ያሊድ ወላም ዩላድ ወላም የኩን ለሁ ክፉዋን አሀድ ሰደቀ ላሁ ልዓዚም ቱ አላልሙጅሪሚን ቱ አላልሙናፍቂን። እንግዲህ እንደተመለከታችሁት መጽሐፍ ቅዱስ ቀዶ ሲያቃጥል የሚያሳይ ቪዲዮ ነው ለዛውም ብዙ ሰዎች በተሰበሰቡበት ላይቭ ላይ ነው መጽሐፍ ቅዱሱን ቀዶ በእሳት ያቃጠለው። እሱ ብቻ አልበቃውም፣ መጽሐፍ ቅዱሱን ገልብጦ እየተፋበት ሲራገም ነበረ። እባካችሁ ይህን ቪዲዮ የምታዩ ክርስቲያኖች በሙሉ ለናንተ ስለሆነ ይሄ መልእክት በተቻላችሁ አቅም ኮፒሊንክ ሼር፣ ሪፖስት ዱት እያደረጋችሁ ይህን ቪዲዮ ለውስታዞች እንድታደርሱልኝ እፈልጋለሁ እባካችሁ። በጣም ብዙ መግለጫዎች በቅርብ ሰሞን ሰምተናል። ምክንያቱም ሃይማኖት መነካት የለበትም። ሃይማኖትን ሊያንቋሽሽ የሚችሉ ንግግሮችንም አጸያፊ ቃላቶችንም በመጠቀም የማንንም ሃይማኖት መንካት የለብንም። ስለዚህ እንደዚህ ያደረጉ ሰዎች በህግ ይጠየቁ እያሉ ሲጠይቁ እንደነበር እናስታውሳለን። ስለዚህ አሁን ምን ተፈጠረ? የሰው ሃይማኖት እንደሆን ስላልገባችሁ ነው ዝም ያላችሁት፣ ወይንስ ደግሞ የእነሱ ሃይማኖት ሃይማኖት አይደለም ብላችሁ ስላስባችሁ ነው? መጽሐፍ ቅዱስን እየቀደደ ሲያቃጥል፣ እየተፋ ሲራገም እዛ ቦታ ላይ የተሰበሰበ ላይፍ የነበረ ህዝብ ማንም ምንም አላለውም ነበር። እና እባካችሁ መልስ እንድትሰጡኝ እፈልጋለሁ። ማለት ሁላችሁም ሙስሊሞች በዚህ ሌብ ልክ ነው የምታስቡት? እንደዚህ ነው? ይሄ ሰውዬ እናንተን ይወክላል? ካልወከለ ኮመንት ላይ እየገባችሁ ሙስሊም ሆናችሁ አይወክልም በሉ። ክርስቲያን የሆናችሁ ደግሞ ይህን ጉዳይ ይቃወማለሁ እያላችሁ ኮመንት ላይ ጻፉልኝ

አንድ ሰው የኦፌን ፎቶ ፕሮፋይል አድርጓል ብሎ ታስሮ አንድ ሳምንት ሁለት ሁለት ሳምንት ታስሮ ይወጣል። ለኦፌ መዝሙር ዘምሯል ኦፌ ለበለ የሚለው መዝሙር ዘምሯል ተብሎ ይታሰራል። እዚህ ግን መዛሩ ስለዚህ የሚያደርግ ሰው ይሄም እንደምንም አይታይም ኖርማል ነው። እና ይሄ ነገር እናንተ ፍረው። ለማንኛውም ወደ ወንድማችን ኦፌ ጉዳይ እንመለስ እና እስቲ አንድ እህታችን እጤው ጥያቄ አለና ለዚህ ጥያቄ መልሳም መልስ መልስ አለ። ኦርቶዶክሲያ ነው ምን ይመስላል ሲሉ ነገር ሳምታን እንመለስ። ምን አይነት ቦታ አለኝ? አሁን ሙስሊም ሴት ብሆን ምን አይነት ቦታ አለኝ? በምገባበት እንዴት ያያታል እስልምና እና ሴት ምን ጀመረ ግን ይህን ነገር ታቂ ነበር እንደው አዲስ አላህ እንግዲህ በተከበረው ቁርአን ሱረት ኒሳ አለ። ለሴት የሴት ልጅ ሱራ አለ። ሱረት ራጅል የለም ለወንዶች አላወረደም። ግን ለሴቶች ምን ያህል በእስልምና ቦታ እንዳላቸው ምታቂው በቁርአኑ በተከበረ ቁርአን ሱረት ኒሳ ብሏል። የሴቶች ሱራ አለ። ስብሓና አላህ ሱረት ራጅል አለ እንዲህ ለወንዶች የለም። እዛ ጋር አላህ እኛ በእስልምና ሴቶቻችንን እንዴት አርግተ መያዝ እንዳለብን ይነግራል። ወል ወል ወይል ወይል ብዙ ጊዜ ምስኪኖችን ለመሸወድ ከሚጠቀሟቸው ታክቲኮች አንዱ ምዕራፍ እኮ አላቸው የሚል ነው። በእስልምና ውስጥ ቁርአን ላይ እሺ፣ በቁርአን ላይ በቁርአን ምዕራፍ ውስጥ ብቸኛ ስሙ የተነሳ ሴት። በነገራችን ላይ በምዕራፍ ደረጃ ሄድን፣ ላምም ምዕራፍ አላት፣ ቡንዳንም ምዕራፍ አለው፣ ንብም ምዕራፍ አለው፣ ጠንቋዮቹም ምዕራፍ አላቸው። ያው ሱረቱል አሹራ ባለቅናዮች ምዕራፍ የጠንቋዮች ምዕራፍ ማለት ነው። ዋሻ ጭምር ምዕራፍ አለ። ዋሻን እያከበረ ነው አትሉ? መሽ ዋናው ጉዳይ ግን ሴቶች ምዕራፍ መሰጠታቸው ከእንስሳት ጋር መቆጠራቸው ማሳያ ነው። ምክንያቱም በእስልምና ሴቶች እንደምን ስለሚቆጠሩ እንደ እንስሳ፣ ይሄንን ከራሳችን የተናገርነው አይደለም፣ በማስረጃ እናሳይ ታሪክ አልጠበሪ ወይም ደግሞ ስቶሪ ኦፍ አልጠበሪ ቮሊዩም ዘጠኝ ገጽ 113 ላይ ሮቱል ኒሳ የሴቶቹ ምዕራፍ አያ 34 ወይም ደግሞ ቁጥር 34 ላይ እንዲህ የሚል ሀሳብ እናገኛለን። እነዚያም ማመጻቸውን የምትፈሩትን ገስጿቸው፣ በመኝታም ተለዩዋቸው፣ ምቷቸውም ቢታዘዟቸው በእነርሱ ላይ መንገድን አትፈልጉ፣ ይላል። አሁን ምቷቸው የሚል ሐሳብ ቁርአን ያዛል። ሴቶችን መመታት እንዳለባቸው፣ በመኝታ ሊለዩቸው፣ እንደሚገባ ሊገስጿቸው እንደሚገባ ይናገርና ይህ ምን ማለት ነው የሚለውን ሂስትሪ ኦፍ አልጣበሪ ሲያብራራ እንዲላ if they do then God permit you to shut them in separate room ምን ማለት ነው? ተለያቸው በመኝታ ማለት ባዶ በሆነ ክፍል ዘግታችሁ እንድታስቀምጧቸው ማለት ነው። አን እንቱ ቢዝ እንድትመቷቸው ማለት ባት ኖ ሰቨርሊ በጣም ግን አብዝታችሁ ወይም ደግሞ ኃይል አይሆኑ ይልና ኢፍ ዘ አብስቴን ፍሮም ኢቭል ዘ ሃቭ ዘ ራይት ዘር ፉድስ ኤንድ ክሎዚንግስ ይታዘዟችሁ ቢያገለግሏቸው ግን መብታቸው ምንድን ነው አለ ምግብ ሊበሉ ይገባቸዋል ልብስ ደግሞ ልሰጧቸው ይገባ አየህ የሴት መብቷ ምንድን ነው ምግብ ማግኘት እና ልብስ ልታለብሳት ለብሳት ይገባሃል ካለ በኋላ ትሪት ዊመንስ ዌላል ሴቶችን ተንከባከቧቸው ፎር ዴይ አር ዶሜስቲክ አኒማልስ ስለዚህ እነሱ ልክ እንደ የቤት እንስሳ ናቸውና ይለ ላይክ ኤ ዶሜስቲክ አኒማልስ እንደ ቤት እንስሳ ናቸውና ተንከባከቧቸው? ስለዚህ የቤት እንስሳ ብሎ ስለሚጠራቸው ነው አንድ ምዕራፍ የተሰጣቸው። ለማንኛውም ሱረቱል ኒሳእ እስቲ ምዕራፉን የተወሰነ እንመልከተው። ሶስተኛው አያ ላይ እንዲህ ይላል በየቲሞችም ማግባትን አለማስተካከላችሁ ብትፈሩ ከሴቶች ለእናንተ የተዋበላችሁ ሁለት ሁለት ሶስት ሶስት አራት አራት አግቡ ይላል። አየህ ሴቶችን እንዴት መጠቀም እንዳለብህ የሚናገር ምዕራፍ ማለት እንጂ የሴቶች መብት የሚናገር ምዕራፍ ማለት አይደለም። ዝቅ ብለህ ሀያ አራት ላይ ስትመለከት ደግሞ እንዲህ አራት አግብተህ እኩል ማስተዳደር ያቅተኛል ብለህ ብታስብስ ያገባች በጦርነት ያገኛት ሴት ራሱ ማግባት እንደምትችል ይናገርና፣ ከእነርሱ በእርሱ ወይም በመገናኘት የተጠቀማችሁባቸውን ሴቶች መሮቻቸው ግዴታ ሲሆን ስጧቸዋል። አየህ በብር ደግሞ ሴቶችን ምን ማለት ትችላለህ? ማግኘት፣ መገናኘት፣ ከዛ ለተገናኘህበት ደግሞ ክፍያ ሰጠህ መጠቀም ትችላለ ሴቶችን የሚል አያ ነው ስሮት ሊሳ ማለት ነው። ዛውት ላይ ስላም ዳ ወንድማችን ዮሐዲ እግዚአብሔር ይስጥልን፣ እናመሰግናለን። እስቲ ራሳቸው ሙስሊሞች ደግሞ ብዙ ጊዜ እኛ ጋር መጥቶ የሚጠይቁ ጥያቄ አለና ለዛ ደግሞ የሰጡ ምላሽ አጭር ሰምተን እንመለስ። ስማ ዮኒ፣ ኢየሱስ ነብይ ነኝ ያለበትን ከመጽሐፍ ቅዱስ ላሳይህ እችላለሁ። ጭራሽ ከመጽሐፍ ቅዱስ? እስኪ ቀጥል። ስማ፣ ሉቃስ ወንጌል ምዕራፍ አራት ከቁጥር 24 ላይ ኢየሱስም እውነት እውነት እላችኋለሁ ነብይ በገዛ አገሩ አይከበርም። ዮሐንስ ምራፍ አራት ከቁጥር 19 ላይ ሴቲቱም ጌታ ሆይ አንተ ነብይ እንደሆንህ ካያለሁ አለችው። ዮሐንስ 6 14 ላይም ከዚያም የተነሳ ሰዎቹ ኢየሱስ ያደረገውን ታምራት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነብይ ነው አሉ። ተጨማሪ ማቴዎስ ምራፍ 21 ከቁጥር 10 ላይ ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይሄ ማን ነው? ብለው ተናወጡ። ህዝቡ ይሄ በገሊላ ናዝሬት የመጣው ነብዩ ኢየሱስ ነው አሉ። አይ አብዱል፣ ኢየሱስ ነብይ ነኝ ያለበት ልታሳየኝ አልነበርም እንዴ? በቃ ይሄ ነው ማስረጃ። ህዝቡ ሁሉ ነብይ ነው እያሉት ነበር አይደል? እሺ አብዱል፣ በደንብ አድምጠኝ። ኢየሱስ ማን ነው የሚለውን ጥያቄ ከራሱ ከኢየሱስ አንደበት እንስማው። ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ በፊልጵስ ቂሳሪያ በደረሱ ጊዜ ኢየሱስ ለሐዋርያቱ የእጄን ታምራት ያዩ የአንደበቴን ትምህርት የሰሙ ሰዎች እኔን ማን ይሉኛል አላቸው። ሐዋርያቱም ግማሹ ህዝብ መጥምቁ ዮሐንስ ይመስላቸዋል፣ ሌሎች ደግሞ ነብዩ ኤልያስ ነው ይሉሃል፣ አንዳንዶች ደግሞ ኤርሚያስ ነው ይላሉ፣ ሌሎች ደግሞ ከነቢያት አንዱ ነው ይሉሃል አሉት። አሁን ከሰዎቹ የምንረዳው ኢየሱስ ነብይ ነው ቢሉ ታምራቱን አይተው የራሳቸውን የተለያየ ግምት አስቀመጡ አስቀምጡ እንጂ በትክክል ኢየሱስ ማን እንደሆነ እንዳላወቁ እንረዳለን። ኢየሱስ መልሶ ህዝቡስ እንዲህ አለኝ። እሺ እናንተስ እኔን ማን ትሉኛላችሁ? ለእናንተ እኔ ማን ነኝ አላቸው። ሁሉም ዝም ሲሉ ግን ጴጥሮስ ቀደመና አንተ ክርስቶስ ይሄው የእግዚአብሔር ልጅ ነህ አለ። ያን ጊዜም ኢየሱስ መለስና ጴጥሮስ፣ ይህ ምስጢር በሰማይ ያለው አባቴ እንጂ ያንተ ስጋና ደማ አልገለጸልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። በዚህም አለት ቤተክርስቲያኔን እሰራለሁ። የገሃነም ደጆችም አይችሏትም። የመንግስተ ሰማያትንም ቁልፍ እሰጥሃለሁ። በምድርም ያሰርከው በሰማይ የታሰረ ይሆናል በምድርም የፈታው በሰማይ የተፈታ ይሆናል አለው። አሁን ለጴጥሮስ ብፁህ ነህ ያስባለውና ሰዎችን የመፍታትና የማሰር ስልጣን እንዲሁም የመንግስተ ሰማያት ቁልፍን ያሰጠው ምን በማለቱ ነው? አብዱ፣ አንተ ክርስቶስ ይሄ ያው የእግዚአብሔር ልጅነት ስላለው። በጣም ጥሩ አብዱ። ህዝቦቹ ግን በራሳቸው አስተሳሰብ ነብይ ነው ስላሉ ብፁህ ተብለዋል እንዴ? አይ አላላችሁ። ቀጥል። እሺ። ዮሐንስ ምዕራፍ 3 ከቁጥር 16 ላይ በእርሱ በማ በኢየሱስ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ ስንት ልጁን አንድ ያ ልጁን ያ አንድያ የባህሪ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። ማርቆስ ምዕራፍ 14 ከቁጥር 61 ላይ ሊቀ ካህናቱም የብሩክ ልጅ አንተ ነህ አለው። ኢየሱስም አዎ እኔ ነኝ የሰው ልጅ በኃይል ቀኝ ሲቀመጥ በደመናም ሲመጣ ታያላችሁ ይላል። እንግዲህ አላህ ልጅ የለውም እንጂ ቢኖረው መጀመሪያ እኔ አመልከውና እገዛለት ነበር እንደሚል ቁርአን የእግዚአብሔር ልጅ ነኝ ማለት አምላክ ነኝ ማለት ስለሆነ ዮሐንስ ምዕራፍ 10 ከቁጥር 33 ላይ የእግዚአብሔር ልጅ ነኝ፣ እኔና አብ አንድ ነን ስላለ አይሁድ አንተ ሰው ስትሆን እንዴት ራስህን አምላክ ታደርጋለህ? ብለው በድንጋይ ሊወግሩት ሞከሩ። እንዲሁም ማቴዎስ ምዕራፍ 3 ከቁጥር 17 እና ማቴዎስ ምዕራፍ 17 ከቁጥር 5 እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት ብሎ የእግዚአብሔር ልጅ እንደሆነ መሰከረ። እንዲሁም ቅዱስ ገብርኤል ሉቃስ ምዕራፍ 1 ከቁጥር 35 ላይ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እንዲሁም ሉቃስ ምዕራፍ 4 ከቁጥር 41 ላይ ደግሞ አጋንንት አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ እያሉ ጮሁ። ማቴዎስ ምዕራፍ 4 ከቁጥር 33 ላይ ደግሞ በታንኳይቱ የነበሩት ሰዎች በእውነት አንተ የእግዚአብሔር ልጅ ነህ ብለው ሰገዱለት። ስለዚህ ክርስቶስ አምልኮንም ይቀበል ነበር ማለት ነው። ዮሐንስ ምዕራፍ 6 ከቁጥር 9 ላይ ጴጥሮስ ከአንተ ወዴት እንሄዳለን እኛስ አንተ ክርስቶስ ይሄው የእግዚአብሔር ልጅ እንደሆንክ እናምናለን እንዳለ፣ እኛም ሳያውቁ እንደ ዛሬዎቹ ሙስሊሞች ነብይ ነው ሳይሆን፣ እግዚአብሔር አብ ገልጾ ለጴጥሮስ እንደተናገረ ክርስቶስን ይሄው የእግዚአብሔር ልጅ ነው ብለን እናምናለን። ወንድማችን እግዚአብሔር ስጥልን ቃሉትን ያሰማነ ትልቅ ትምህርት ወሳችሁበታል ብዬ አስባለሁ። አንድ ላይክ ጥፋት አጣፋ ተብሎ ይያዘው ወንድም አለ እና ይሄ ወንድም እንግዲህ ሙስሊሞች እንደሚታወቀው ፍትህን ፈልገው ወደ ህግ ይቀርብልን ያሉት የሚጎሰፍ ጉዳይ እና እውነት ግን እፎይን ከያዙ በጀመል ህግ ነው የሚያቀርቡት ከዚህ ቪዲዮ አንጻር ማየት እንችላለን። ጀግንነት ማለት ይሄ ነው። በባሌ ዞን ላይ ሚጫ ከተማ ላይ ነው ረሱልን ዓለይሂ ሰላቱ ሰላም ተሳድቦ በከተማው ወጣቶች እዚህ ጋር እንደምታዩት እንግዲህ ደህና ተደርጎ ትምህርት ተሰጥቶታል። በመቀጠልም ወደ ህግ አካል ተወስዷል። እንደነዚህ አይነት ባለጌ ግለሰቦች መማሪያ ለማድረግ እንደው እኔ አላቅም እንደው እንደ ምክር እንደ ሀሳብ ነው እንደ ሀሳብ ህግ ፊት ከመቅረባቸው በፊት ትንሽ እናንተም ተደበሩባቸው ወላሂ ካሉን አይሆንም እዛ ቀርበው ታስረው ምናምን ሊወጡ ይችላሉ። ህግ ይከበር። አይ ህጉ እንደውም አለ ቅጣት ስለማይሰጣቸው እናንተ ቅጧቸው። ኤኒዌይስ በህግ ማመን ይሻላል፣ ኮንሲኮንሱ የከፋ እንዳይሆን የትኛውንም ሰው አትሊስት ይሄ ሰው ሌብ አይደለም። ላይክ አሁን ሌቦች ሲደበደቡ ስለማይውጭ ላይ ያም አግባብ ነው ብዬ አላምንም። ተናገረ ተብሎ ነው ይሄ ሁላ ነገር ሲጀመርም፣ ሶሻል ሚዲያው ላይ የተጫጫኸው ባለፈው ይሄን ለመፈጸም ስለታሰበ ነው። ተጽዕኖ መፍጠር እንችላለን በሚሏቸው አካባቢዎች ላይ እየተዞረ እንዲህ አይነት ነገር የሚፈጸም ከሆነ አስቡት። ከባድ ነው። ሰው ጥንቃቄ ማድረግ ይገባል ብያምናለሁ። በትልቁ ትልቅ ነጥብ ነው ይሄ። ለሌሎቹ የሚያስተላልፈው መልዕክት ነው እንጂ የተፈለገ ይሄን ሰው መደብደባቸውን እንዲህ በሶሻል ሚዲያ መምጣቱ ብዙም ሌላ መልእክት የለውም። ህግ ምናምን የሚለውን ተውት ተውት፣ ብዙም አላስፈላጊ ስለሆነ እረክተዋል። አንድ ጊዜ መደብደባቸው በቃ እርክቷቸዋል። በነፃ ቢለቀውም ግዳይ ፍላጎቱ ያ ነው። ይህን ሰው አካሉ ጎሎ ነገ እንዳይሆን ሆኖ አካባቢውን ለቆ እንዲሄድ ነው የሚፈለግ። ቢ ኬርፉል ጥንቃቄ አድርጉ። በትክክል ዋና ፖይንት ይሄ ነው እና አሁን ወንድማችን ነው ፈይ ውጣ። ለምን እንዳይደበቃል ለምን አስፋልት ላይ እንደፈለገ አይሆንም፣ ለምን አይራምድም አይሆንም የምትሉ ሰዎች ካገኙት መጀመ እንደዚህ ነው ያለ ህግ አይቀርቡትም። እንደዚህ ወንድማችንን እንደዚህ ያደርጉታል። ከዚያ ወደ ህግ የሚያቀርቡት ራሱ ማለት ነው ሌላ ነገር ካልደረሱ ካልደረሰበት ውጣ ስትሉት እንደዚህ ሁን ወጥቶት ነው ያላችሁት። እና ይሄ ነገር ምን ሊታወቅ ፈልጋለሁ። ሌላ ደግሞ እንግዲህ ወንድማችን እፎይ ጉዳይ ወደ ፍርድ ቤት ተገብተን ይመስላል። አንድ ወንድማችን የሰራው ቪዲዮ አለ ላሰማችሁ። የመጀመሪያ ቀን የችሎት ውሎ፣ ማለትም የእፎይ የችሎት ውሎ በቅድሚያ ክሱ ይነበብለታል። አቶ እፎይ ወይም ደግሞ በትክክለኛ ከክለኛ ስማቸው እነ እንትና ባስተዋወቁን አቶ እፎይ፣ እንዴት ነው ይህን ወንጀል እንጀል ፈጽመሃል እንዲህ እንዲህ እንዲህ አይነት አጸያፊ ስድብ ተሳድበሃል ወይም ደግሞ እንዲህ እንዲህ አይነት ነገር ተናግረሃል ተብሎ ክስ ተመስርቶብሃል፣ ይላሉ ክቡር አቃቢ ህጉ። ከአቶፍ ወይም ደግሞ ደረታቸውን ነፋ አድርገው ኮራ ብለው በፍጹም በፍጹም፣ እኔ ይህን ነገር አልፈጸምኩም፣ ወንጀልም አልሰራሁም፣ ወንጀልም አልሰራሁም ብለው የእምነት ክደት ቃላቸውን ይሰጣሉ። ዳኛውም ይሄን መዝገብ በመዝገብ አድርገው ይቀጥላሉ። ከዛም አቃቢ ህግ ክስ እናሰማ ይላሉ። ቀጠሮ ይያዛል፣ ክስ ለማሰማት ይቀጥላል። ከዛ አቃቢ ህግ ምስክሮች አሉኝ፣ ምስክሮችን አቀርባለሁ ይላል። ምስክር ሆነው የሚቀርቡት እንግዲህ የተቆራረጡ የቲክቶክ ቪዲዮዎች፣ እንዲሁም ያው በአካል አይቻለሁ የሚሉ ሰዎችን ማቅረብ ከባድ ነው ማለት መቶ ሚሊዮን ምስክሮች ሊኖሩ ስለሚችሉ እነዚህን የተቆራረጡ የቲክቶክ ቪዲዮዎች ያዩ ከዛ ይቀጥላል። ምናልባት ፍርድ ቤቱ አምኖበት አቶ እፎይን ተከላከል ካለው የመከላከያ ማስረጃዎቹን ያቀርባል። አይ እፎይ እፎይን የሚያስጠይቅ ወንጀል ደግሞ በአቃቢ ህግ ተደራጅቶ አልቀረበም ከተባለ ደግሞ ያው በነፃ ይለቀቃል። ነገር ግን የመከላከያ ማስረጃ አቅርብ ከተባለ አቶ እፎይ ምን ሊያቀርብ ይችላል? የመከላከያ ማስረጃ ምን ሊያቀርብ ይችላል? ቁርአንና ሀዲሱን ያቀርባል ማለት ነው። እያነበበ ከዛ ዳኛው መቼም ዳኛ ነው የሃይማኖት ዳኛ አይደለም አክቹአሊ አሁን ራሱ የራሱ ያጋጫል ምን አይነት ዳኛ ይሆን የሚለው በጣም ያጋጫል ያው ሙስሊም ከሆነ ጉዳዩን ስለሚሰማና ብስጭት ስለሚያድርበት ዳኛው ደስተኛ ላይሆን ይችላል እሱም መዳኘት ራሱ ሊደብረው ይችላል ክርስቲያን የምናደርገው ደግሞ እንደው እያለ የበለጠ እየተንገሸገሸ ችሎቱ ላይ መቀመጥ ይደብረችኋል። ጴንጤ ቢሆን ግን ዳኛው ምናልባት ያቻችል ይሆናል፣ አልያም ደግሞ እምነት የሌለው ዳኛ እንፈልግና እዛ መሀል ያው መከላከያውን ማቅረብ ይጀምራል ማለት ነው። አቶ እፎይ ከዛ በኋላ መከላከያውን ከመጽሐፉ ያረጋል ማለት ነው። እየጠቀሰ ይሄን ይሄን ይሄን ብሏል፣ ይሄን ይሄን አርጓል፣ ሰድቧል ቢሉም መጽሐፉ ላይ የተቀመጠውን እንደው የቃላት አጠቃቀም ስተት ካልሆነ ይላል፣ የቃላት አጠቃቀም ስተት ካልሆነ ወይም ተጋኖ ካልሆነ መስተቀር ይላል እያለ ያቀርባል። ከዛ መጨረሻ ዳኛው ለፍርድ ይቀጥሩታል። የፍርዳቸውን ቀን ደግሞ እንቀጥላል። ምን ይመስላቸዋል? ይህ ነገር የሚከስ አይመስላችሁ? እነዚ ማስረጃ ብለው የሆነ ነገር ያቀርባሉ። ቪዲዮ ተቀራርጠ ቪዲዮ አንደኛ ደግሞ ይሄ ደግሞ እፎይ ደግሞ ሙሉ ቪዲዮ ነው። ይለው ሙሉ ቪዲዮ ከሆነ ስታይ አይኖርበትም። ሰው ማስረጃ ያሳያል። እሱም ይሄው እዚህ ጋር እዚህ ጋር ብሎ ያሳያል። ይመስለኛል አሕመዲን ጀባል አለ የሚፈሩት በጣም በጣም ሴንስቲቭ እንደሆነ ያረዳሉ። እና እስልምና በመላው ዓለም ላይ ለምንድን ነው በዚህ ደረጃ የሚፈራው? አሁን የተወሰኑ ቪዲዮዎችን ሳይ እንደ ቀልድ ናቸው ቪዲዮዎቹ። ለምሳሌ እርሱ ተቀምጠው ነጮቹ ናቸው ብዙ ጊዜ እንደዚህ አይነት ሲሰሩ ማያቸው የሆነ ሰው ዝም ብሎ እያለፈ ሱሪ ያደረገ ጃኬት ያደረገ ኩፍ ያደረገ ሰው የሆነች ነገር ወርወር አድርጎ ሲሄድ ብዙ ሰው አይደነግጠ ጀለቢያ ያደረገ ፂሙን ያሳደገ የጠመጠመ ሰው ወርውሮ ሲሄድ ብዙ ሰው ውሃውስ ሲገባ ይቻሉ። በቪዲዮ ውስጥ ብዙ ሰው ሮጦ እንትን ጣራ ላይ ሲወጥ ግር ብሎ ሲወጡ ምናምን አይቼ በጣም ይገርመኛል። ለምንድን ነው እስልምና በዚህ ደረጃ በዓለም ላይ በጣም

በእስራኤል አንድ አጥፍቶ ጠፊ በአውቶቡስ አጋየ፣ በጣም ተደጋጋሚ የምሰማው የነበረው ዜና ነው። በየጊዜው በእስልምና አጥፍቶ መጥፋት ወንጀል ነው ወይ ወይንስ ጽድቅ ነው? ኢትዮጵያ ውስጥ ሸሪዓ ፍርድ ቤት የቆመው እኮ የሸሪዓ ፍርድ ቤት የተቋቋመው ሙስሊሞች የቤተሰብ ጉዳይ፣ የባልና ሚስት ጉዳይ፣ የውርስ ጉዳይ መሰል ጉዳዮቻችንን ቁርአን የሚነግረው አለ ሀዲስ የሚለው ይህን ሸሪያ ፍርድ ቤት ሄደው ይዳኙ ተብሎ አሁን ባለው ሰይ ቁርአን ስርዓት ውስጥ ቆሞ እየተዳኙ እነት ማሹ ነው። እንግዲህ ምን ይመስላችኋል እናንተ? እሱ አሕመዲን ጀባል የመለሰው እንትን ስላለ ነው ዜናዎች ሲቀርቡ የሆነ አሸባሪ የሆኑ ቡድኖች ያው ከእስልምና ይወጣሉ እንዳ ስለሆነ በዛ አንጻር ይፈራል ብሏል። እናንተ ምን ይመስላችኋል? እስልምና የሚፈራበት ምክንያት ምንድን ነው?

ከመጽሐፍ ቅዱስ ነው። ያለ እፍረት ትክክለኛ አገልጋይ ከሆነ ይምጣ። በቀን ምድር ህዝቡ ይታዘባል። እናንተ የምትመሩትን እውነት እኛም የምንጠይቀውን ጥያቄ ከመጽሐፍ ቅዱስ መልሱልንና መጽሐፍ ቅዱሱ ምን ይላል? እናንተ ምን ብላችሁ ነው የምታስተምሩት? መጽሐፍ ቅዱስ ደግሞ እግዚአብሔር ደግሞ በባሪያዎቹ ወደዚህ የላከው ምን የሚል ድምጽ ነው እስኪዝ ዊ ካዘበ ኑ ምጣሙን በእግዚአብሔር እንጋብዛችኋለን። ለራሳችሁ አሁን አካሄድ እየሄዳችሁ ሰውንም አሁን እንዳታደርጉ ይህ የምስራኝ ድምፅ እሰጣለሁ። አይ ጥጋብ፣ አይ ጥጋብ፣ ጥጋብ ወደ ራብ ይነዳል ትለኝ ነበር እናቴ። አይ ጊዜ ጊዜ እኮ ከባድ ነው ጎበዝ። ከጊዜ ጋር ማን ይከራከራል? ማንስ ፍርድ ቤት ያቀርበዋል? ጊዜን ጊዜ ነዋ። ከጊዜ አንጻር የምናገረው ለምን መሰላቸው የእስልምና እምነት ተከታይ ወገኖቻችን አንዲት ሀገር አለችን ኢትዮጵያ የምትባል አባቶቻችን ተከባብረ ይኖርባት እኔ እናንተ ልጆቿም ተከባብረ የምንኖርባት ማለት ነው። ከዚህ አንጻር ግን አሁን እስልምና ከመከባበር አንጻር ልክ ነው ከኒው ኢማጅን አንድ የቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህር ቁሞ እናንተ የእስልምና እምነት ተከታይ ወገኖቻችን እስኪ ኑ ቁርአናችሁ ይገለጥ፣ እስኪ ኑ ሀዲሳችሁ ይታይ፣ ኑ እስኪ በመድረክ እንወያይ፣ በአደባባይ ውጡ፣ ከጨለማ ወደ ብርሃን ኑ ኑ ባላ ጥሪ እያቀረብንላችሁ ነው ያለ በምታምኑት ኑ ቢል አስበዋል፣ ምን እንደሚፈጠር አንድ ነጥብ አምስት ሚሊዮን ብር አሁኑ አስቻሉ ዚህን ሰው አንገት ቆርጣ አምጣልኝ ነው የሚ አዋጅ ይታወጃል። በቃ ሰልፍ ይወጣል ምናምን ልክ እንደነፎኝ ወይና እንደነ ጳላዲዎስ ይህ አያኗ ኑሮንም ነው ጥያቄ። አሁን የእንጨት ሽበት የሆነ ሰውዬ ይቅርታ አድርጉ ይለቀቃሉ። ዮሐንስ ወንጌል እስኪ ተርጉምልኝ ቢባለው ምንድን ነው የሚመልሰው? ዝም ብሎ ነው የሚያወራው። መስጊዱ ፊት ለፊት ቁሞ እንደዚህ አይነቱን ሰው እረፍ ማለት አለባችሁ። በማያውቀው ነገርም መለፍለፍ የለበትም። ከበጎ ነገር ደግሞ አስባለሁ። ኦርቶዶክሳውያን ክርስቲያኖች ለአንተ፣ ለወንድሜ፣ ለክርስቲያኗ፣ ለእህቴ አሁን ይህ ሰውዬ መጽሐፉን አነበብኩት ብሎ አይደል? እንዲሁ ነው እየተናገረ ያለ በሞን ታርፎ አንተ መጽሐፉን ማታውቀው ከሆነ እሱ ኢንስፓየር ሊያደርግህ ይገባል። መጽሐፍ ቅዱስን ትገልጣለህ፣ ቤተ ክርስቲያን ትሄዳለህ፣ ታነባለህ፣ ኦርቶዶክሳዊ ትሆናለህ። እንደዚህ አይነት ጥያቄ ሲመጣልህ መልስ ትሰጠዋለህ፣ በጆሮ ታስደምጠዋለህ። ምስክርነት አልሰማሁም አላየሁም እንዳይል ማለት ነው። አንተ ምስክሩ ትሆናለህ፣ በንጉሱ ፊት ሲቀርብ እንዲሁም አምላካችን የሚመጣበት ቀን ነው ይታሰባል። ደብረ ዘይት እንኳን አደረሳችሁ፣ ኦርቶዶክሳያን ክርስቲያኖች። ንጉሳችን ይመጣል፣ በፊቱ እሳት እየነደደ ይምጣልን። ማራናታ። በፊቱ እሳት እየነደደ ይመጣል ለፍርድ። በዚያ ቀን ወንጌሉን አልሰማውም እንዳይሉ አሕዛባውያን እኛን እንደዚህ ኢንስፓየር አድርገውን እኛ ምስክርነት ስንሰጣቸው ሰምተውት በፊቱ እንዲቀርቡ ነው። እኔ ከበጎ ነው የምተረጉበው። በነገራችን አንዳንዴ ይህ እንደሚሆን ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምራፍ 24 ከቁጥር 13 ከመጨረሻ የሚጸና እርሱ ግን ይድናል ብሎ ከቁጥር 14 ላይ ምን እንደሚል ታውቃላችሁ? ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ሲ ስልክን አውጥተህ አሁን ዩቲዩብ ክፈት። ዮሐንስ ወንጌል ምራፍ 1 ቀዳሚው ቃል በመጀመሪያ ቃል ነበረ ይላል ታያለ። ሁሉንም ከፊቱ ቀርበህ እግዚአብሔር አምላክ ሁላችንም ለመንግስቱ ያብቃል። ግን ተከባብረን ብንጥሩ ለማለት ያክል ነው። ጥጋብ ወደ ራብ ይነዳል። ቸሪቅ ጠበ እዝራችን ይህን ምስል ነበሩ ቪዲችን ያው ተማራችሁበት፣ አዲስ ነገር እንዳገኛችሁበት አልጠራጠርም። በቀጣይ በአሪፍ እና በአስተማሪ ቪዲዮ እስከምንገበረስ ህግደት ናብከናተጋሪሁን ላይክና ሼር ሰብስክላ ማግኝ ያረሳ ቸር ቆዩልኝ።